አርቲፊሻል ኢንተለጀንስ ከኒውክለር በላይ የወደፊቱ ትልቅ ስጋት ሆኖ መምጣቱ እየተነገረ ነው። ከሰዎች በላይ ማሰብና ዓለምን መረዳት የሚችል አካል ከመጣ ሰው የሚለው ትርጉም የትኛውን ቦታ ይይዛል የሚለው አሁንም የዘርፉ ባለሙያዎች ጥያቄ ሆኖ ቀጥሏል። በኤአይ ዘመን ፊልም ለመስራት፣ ሙዚቃ ለማውጣት፣ መጽሐፍ ለመጻፍ፣ ስዕል ለመሳል ረጅም ጥናትና ምርምር እንዲሁም የዳበሬ ንባብ ልምድ ቦታ የላቸውም እየተባለ ነው። እነዚህን ሁሉ ኮምፒውተር ላይ በምትጻፍ አንዲት ትዕዛዝ ብቻ በደቂቃዎቹ ውስጥ መስራት ይቻላል። በአንድ የአርቴፊሻል ኢንተለጀንስ ስራ ተቋም ውስጥ በአማካሪነት የሚሰሩት መቅደስ አሰፋ ግን በዚህ ሀሳብ አይስማሙም። ባለሙያዋ ኤአይ ሰውን የሚተካ ሳይሆን፣ ኤአይን የሚጠቀም ሰው ኤአይን የማይጠቀምን ሰው ይተካል ይላሉ። ለዚህም ባለሙያዋ ኤአይ ከሚያመጣብን ተጽዕኖ ለመዳን ኤአይን ቀርበን ብናውቀው ይበጀናል ሲሉ ይመክራሉ። ኤአይ በቃ አለ አናስቀረው። ስለዚህ ሰውን ስራ ሳጣው ምናምን ከምን መጠቀም መጀመር እንዳልኩ ዲዛይነሮቹ እየተጠቀሙት ከሆነ የእኔ መጠቀም እነሱን ስትል አንድ ያደርጋቸው ሁለቶችንም ኤአይ ሳንጠቀም ከበለጡኝ ሁለታችንም ኤአይ ስንጠቀም ደፍነትሊ ይበልጡኛል። ገባህ አይደል እና ምን ይባላል፣ ኤአይ ስራህን አይወስዱም ኤአይን የሚጠቀም ሌላ ሰው ነው ስራህን የሚወስደው ይባላል። ወደፊት ሪፕሌስ የምትደረገው ኤአይ በሚጠቀም ሌላ የተመሳሳይ ፕሮፌሽን ላይ ያለ ሰው ነው እንጂ በራሱ በኤአይ ወጥቶ የሚሰራበት። ኤኒ ፕሮፌሽናል ኤአይን አልጠቀም ሲል ላግ ያደርጋል ሊ እንደዚህ ብቻ የኢንተርኔት ቡም ጊዜ ዶክተሮች ኧረ ደሞ ቁጭ ብዬ ኢንተርኔት እንደዚህ ለተማርኩት ኮምፒውተር ተጠቀሙ ሲባል ቁጭ ብዬ ታይፒስት ነኝ ወይ የተባለበትም ዘመን አለ። ግን ሁሉ ጊዜም ያንን ኮምፒቲቲቭ ሆነ መራመድ ካልቻልክ፣ ኤአይ ፍጥነቱ ፍጥነት አይደለም እንደ ሌሎቹ ቴክኖሎጂዎች ማቀስ ስያ ለሚጠብቀን ምናምን አደለም ነው የሆነ ሌላ ዓለም ያለህ ሊመስል ይችላል። ኤርሊ ኦን ካች ካላደረገ እና ለአፍሪካ ለኢትዮጵያ ምናምን ብለህ ስታስብ ግዴታ ነው ብዬ አስባለሁ። ሌለ ሁሉ ሰው ኤአይ መጠቀም መጀመር ዶክተር ስንታየሁ ሂርጳሳ የኤአይና ዳታ ሳይንስ ተመራማሪ ናቸው። እሳቸው ኤአይ ሰውን አይተካም በሚለው ሀሳብ ላይ ጥርጣሬ አላቸው። ባለሙያው በተለይ እንደ ኢትዮጵያ ገና በማደግ ላይ ባሉና የቴክኖሎጂ ግንዛቤው አናሳ በሆነባቸው ሀገራት ኤአይ ከጥቅሙ ይልቅ ጉዳቱ ይበዛል የሚል ሀሳብ አላቸው። ሙሉ በሙሉ ትሬት ነው እና መቆም አለበት የሚል አይደለም። ግን እንደ ትሬት ጆብ ኢንሴኩሪቲ ያመጣል፣ ምንም ጥርጥር የለው። የአስር እና የሀያ የሰላሳ ኤክስፐርቶችን ሚና ተክቶ ሊሰራ ይችላል። ኤአይን በመጠቀም እንዴት ሆንን ሰክሰስፉል መሆን እንችላለን የሚለውን ካላየ በስተቀር ኤአይ የሰው ልጅ ሪፕሌስ ማድረጉ ማይቀርበት ዘመን ውስጥ ነው ያለ ነው። የሶሻል ኖርሙን ያጠፋል ተብሎ ይጠበቃል፣ ጥሩ የሆነ ኤአይ ማኔጅመንት ከሌለን። ጥናቶች እየወጡ ያለበት ሁኔታ ቢሆንም በደንብ ሰፖርት ማድረግ ይፈልጋል። ክሪቲካል ቲንኪንግ ግን ዳሜጅ ያደርጋል። ወደታች ወደ ጨለማው ዘመን ልንመጣ ነው ማለት ነው። የሰው ልጅ ራሽናሊቲውን እያጣ እያጣ ይመጣል ፍራቻ ጥራቻ አለን ማለት ነው። በደንብ ኤአይን ስትረዳው ወዴት እየሄደ ነው የሚለውን በደንብ ስታየው ጉንጭ አልፋ ክርክር ነው የሚሆነው። ኤአይ ሰውን አይተካም የሚለው ጉዳይ ኦብየስሊ ሰውን መተካት ሳይሆን ሱፐር ማይንድ ይሆናል፣ ሱፐር ኢንቴለጀንት ይሆናል። የሰው ልጅ አናላይዝ የማድረግ ካፓቢሊቲው የተገደበ ነው። ኤአይ ግን መልቲፕል ዳይሜንሽን፣ መልቲፕል ፐርስፔክቲቭ፣ ዩጅ አማውንት ኦፍ ዴታ በቀላሉ አናላይዝ አድርጎ የሚፈልገውን ኢንሳይት ማግኘት ይችላል። ኦረዲ ሱፐር ማይንድ የመሆኑ እንትን ምንም ጥርጥር የለውም። የስርዓተ ኤአይ ማማከር ባለሙያዋ መቅደስ አሰፋ ግን ስለ ኤአይ የሚወራው መጥፎ ጎን የተጋ ን እንደሆን ይናገራሉ። እሳቸው ፈራንም አልፈራንም ቴክኖሎጂው መምጣቱ ስለማይቀር ለዛ የተዘጋጀ አእምሮና እውቀት መያዝ ከመዘዙ ያድነናል ይላሉ። ባለሙያዋ ነገ የኤአይን ቋንቋ ወይም ፕሮምት መጻፍ የማይችል ሰው ምንም መጻፍና ማንበብ እንደማይችል ሰው ይቆጠራል በማለት ያስረዳሉ። ኤቭሪቦዲ ኢዝ ኔጌቲቭ ነው ያለው አፕሮች ለኤአይ ለምን ሲባል በቃ እሱም አለም እንዲስዶ ያደጋል ብትፈራውም እንደማይቀርልካቦክ ዝም ብለ ቁጭ ለኮምፕሌን ከማድረግ ኤምብሬስ ነው ማድረግ ያለብን ነገ ናቸው ነው እኛ ጋር ሃንድራይቲንግ ያስፈልግ የነበረው ፕሮምፕቲንግ ኢዝ ቱሞሮስ ሃንድራይቲንግ በቃ መጻፍ እንዳለመቻ ለው ፕሮምፕቲንግ አለመቻል እና እኔ ተያንገር ኤጅ ቢ ጀምሩ ማኔጅድ በሆነ እንዲህ በሚገራ አይነት መልኩ ብዬ ነው። የኤአይ እና ዳታ ሳይንስ ተመራማሪው ዶክተር ስንታየሁ እንደ ሀገር መጭውን ጊዜ ግንዛቤ ውስጥ አስገብቶ የትምህርት ስርዓትና ፖሊሲን መከለስ ያስፈልጋል ይላሉ። ካልሆነ ግን እንደ ጥቅሙ ሁሉ ቴክኖሎጂው በኢኮኖሚው፣ በማህበራዊው፣ በስነ ልቦና እና ሞራል ላይ ይዞት የሚመጣው ምስቅልቅሎሽ ትውልድ የማይወጣው እንደሆነ ያስረዳሉ። ግን እንደ ሀገር ምን እናርግ የሚለውን እንዳልከው ከፈረሱ ጋሪ ነው የቀደመው። እኛ ጋር ዲጂታል ሊትሬሲያችን በጣም በወረደበት ሀገር ላይ ገና ሀርድዌርና ሶፍትዌሮችን ለይተን እነሱ ማኒፕሌት ማድረግ ባልቻልንበት ጉዳይ ላይ ቶፕ የሚባለው ቴክኖሎጂ ላይ ደረስን። ኤአይ እስ ማድረግ አንችልም፣ ከኤአዩ አስቆምም አንችልም፣ ምንም ጥርጥር የለውም። ግን እንዴት አድርገን ኤጁኬሽንን ከኤአይ ጋር አዋህደን የሚል ፖሊሲ ያስፈልገው ሁሉ ነገር ትምህርት ቤት ስለሆነ፣ በተለይ ለወጣቶች ለሕጻናቶችና ለወጣቱ ካሰብን ሁሉ ነገር መነሻው ትምህርት ቤት ነው የሚሆነው። ሶ እንዴት የኤአይ ፖቴንሻል በጥሩ በሆነ መልኩ ትሬቱ ሳይመጣ ወይም ትሬቱ ሳይገን ፖቴንሻሉን ካፕቸር እናድርግ የሚለው እሳቤ በተለይ ኤጁኬሽን ሲስተም ውስጥ ኢንኮርፖሬት መሆን አለበት። ዝም ብሎ አሁን ዲናውንስ ማድረግ መከልከል፣ ማቀብ ምናምን መፍትሄ አይሆንም። ዚ ስፔስ ስለ ኤአይ ፖሊሲ ከማውራታችን በፊት መጀመሪያ የዴታ ገቨርናንስ ፖሊሲያችን ምን ይመስላል፣ ምን ያህል ሰው ያውቀዋል? ምክንያቱም ለኤአይ መሰረቱ ዳታ ነው። እሱን ማቹር ባላረግንበት ሁኔታ ቶፕ ሌቭል ሄደን ኤአይን ብቻ ብንቆጣጠር ኤአይን ወይንም መስመር ብናበጅለት አይሆንም። መነሻው ዴታ ላይ ስለሆነ ማለት ነው። እሱም በደንብ ድጋሚ የተቃኘ አይደለም። አዌርነሱ በደንብ አልተሰራም። አሁንም ዴታ ፖሊሲያችን የኢንዲቪድዋል ዴታ ወይም የፕራይቬት ዴታ ፖሊሲያችን ምን ይላል የሚለውን በደንብ ከመጅለስ ወርዶ በተቋም ደረጃ በግለሰብ ደረጃ ማቸው ባልሆነበት ሁኔታ ፖፕሌብን ሄደ የኤአይ ፍሬምወርክ ብቻውን ጠቃሚ ነው ብዬ አላት። ኮምፕሬንሲቭ ሆኖ ያላገኘባቸው ነጥቦች አሉ፣ ግን አትሊስት ኢኒሼቲቭን ግን አፕት ማድረግ ያስፈልጋል። በቅርቡ ጂኤስኤምኤ የተሰኘ ቴክኖሎጂ ተቋም ባጠናው ጥናት መሰረት ኢትዮጵያ ውስጥ ከ28 ሚሊዮን በላይ ኢንተርኔት ተጠቃሚዎች ከአጠቃላይ የኤአይ ቱል ቻት ጂፒቲ የሚባለው ቻት ቦት ኢትዮጵያ ውስጥ የ 71 ነጥብ አምስት በመቶ ድርሻ እንዳለው ያሳያል። ይህም ኤአይ ኢትዮጵያ ውስጥ በፍጥነት እየተስፋፋ ስለመሆኑ አንዱ ማሳያ ተደርጎ በጥናቱ ላይ ተወስዷል።